አመሰግናለሁ። የአማራ ፋኖ ህዝባዊ ጊዜ ሸዋ ጠቅላይ ግዛት ዕዝ ምክትል የህዝብ ግንኙነት ኃላፊ ፋኖ ስንታየሁ ደመቀ ነኝ። በመቀጠል የአማራ ህዝብ ከሚደርስበት ስርዓታዊ እና መዋቅራዊ ጥቃቶች ራሱን ለመከላከል አንዱ የትጥቅ ትግል ብቸኛ አማራጭ ሆኖ በመገኘቱ በተለይ ባለፉት ሁለት ዓመታት ከትንሽ መሳሪያዎች በተለይ ከነፍስ ወከፍ መሳሪያዎች ዛሬ ላይ በርካታ የቡድን መሳሪያዎችን በመያዝ ጭምር በርካታ ሰራዊት በመገንባት አጠቃላይ አሁን ላይ ያለውን ትግል የሸዋ ጠቅላይ ግዛት ዕዝ በፊት አውራሪነት እየመራን እንገኛለን። እንደሚታወቀው ዛሬ ላይ ትግላችን ህዝባዊ መሰረቱ እየሰፋ በተለይ በሰው ኃይል፣ በአደረጃጀት እንዲሁም ፖለቲካዊና በትግል አድማስ ራሱን እያሰፋ ዛሬ ላይ የሸዋ ጠቅላይ ግዛት ዕዝ ራሱን ብልጽግና ያሉ የሚጠራው ከጥቁር መስመር ውጪ የሚያስተዳድረው ከተና እንደሌለ ሌሎቹን የሸዋ ጠቅላይ ግዛት ዕዝ በራሱ ፖለቲካዊ መዋቅር በመዘርጋት ጠንካራ ስራዎችን እየሰራንም ሰርቶም ይገኛል። ሌላው የአማራ ትግል በአጠቃላይ ከአማራ ትግል አንዱ የሸዋ በተለይ የሸዋ ጠቅላይ ግዛት ህዝብ ከሚታገልበት አንዱ የትግል አውድ በተለይ ለአማራ ትግል ለአማራ ህዝብ የህልውና ትግል ሸዋ መሰባሰቢያ ነው። ማዕከላዊነት እንዲሁም ደግሞ መደመደሚያ ከመሆኑ የተነሳ ምናልባት በራችንን በጥሩ ሁኔታ ቤታችንን በጥሩ ሁኔታ አዘጋጅተን ቀጣይ የስርዓቱን የመጨረሻ እስትንፋስ የምናስወግድበትን የትግል ሂደት እየቀረጽንና እየነደፍን እንገኛለን። ምናልባት በዚህ ሂደት ላይ የአማራ ህዝብ ሁሉም ቀጠና ላይ የሚታገሉ የትግል ጓዶች አንድ ሆነው አንድ መሪ ድርጅት አንድ ድርጅት በመፍጠር ነገር ላይ ሸዋ ጠቅላይ ግዛት ዕዝ ከላይ ከመዋቅር ጀምሮ ሁሉም የበኩሉን አስተዋጽኦ ሲወጣና ሲያደርግ ቆይቷል። በዚህም የሸዋን ትግል በተለይ የአባቶቻችንን የነ ፕሮፌሰር አስራትን አደራ በመቀበል በትዕግስት ብዙ የነገር ቅስቶች ሲወረወሩብን እነሱን ታግሰን ዛሬ ላይ እንገኛለን። በተለይ አንድ መሪ ድርጅት በምስረታው ወይም ደሞ አንድ መሪ ድርጅት በሚፈጠርበት አንድ መሪ ድርጅት ለመፍጠር በተሄደበት እንቅስቃሴዎች ሁሉ እንደሚታወቀው እንደ ሸዋ ጠቅላይ ግዛትስ የሚጠበቅብንን ህዝባዊ ጨዋነት በአማከለ መልኩ ስንንቀሳቀስ ቆይተናል። በአጠቃላይ የሸዋ ጠቅላይ ግዛትስ በተለይ ራሱን ህዝግና ብሎ ከሚጠራው ኃይል እንዲሁም ደግሞ በብርሃን ጅላ የሚመራው ወራሪ ሰራዊትን በርካታ ቁሳዊና እንዲሁም ደግሞ የሰው ኃይልን ጭምር ከማሳጣት አኳያ ያለው ሚና እንዲህ በቀላል ሰዓት እንዲሁም ባጭር ሰዓት ተገልጾ የሚያልቅ አይደለም። ለአብነት ያክል በተለይ እዚህ ስርዓት ላይ አፈሙዝ ማዞር ከጀመርን ወዲህ ከማዚያ 23 ዛሬ ሁለት ዓመት ከሁለት ወር ገደማ ሆኗል። በዚህ መሃል በርካታ የአገዛዙ ሰራዊት ሸዋ ምድር ላይ ረግፏል። ሪፐብሊካን ተገርሶ የማያልቅ ባህር ኃይል ኮማንዶ ሸዋ ላይ ረግፏል፣ ባህር ላይ ጭምር ሲዋኝ ታይቷል ማለት ነው። ይህም የሆነው ምንድን ነው? አገዛዙ ሸዋ ለአራት ኪሎ በተለይ ለቤተ መንግስቱ ካለው ቅርበት አንጻር በርካታ አሉኝ የሚላቸውን የጀርባ አጥንት የሚላቸውን ሰራዊት በማስፈር ትግሉን አንቆላሻለው ብሎ ያልሞከረበት ሙከራ የለም። ይህንንም በተግባር የታጠቀውን ጥቁር መሳሪያ እንዲሁም ደግሞ ሲያስተዳድር የነበረውን ከተማ ጭምር በመንጠቅ ዛሬ ላይ በርካታ ወረዳዎችን በርካታ የገጠር ቀበሌዎችን ለአብነት ያክል ለመጥቀስ የሚያክል ከመቶና ከሁለት መቶ በላይ የሚሆኑ ቀበሌዎችን እንዲሁም ደግሞ የወረዳዎችንም ጭምር በመቆጣጠር የራሳችንን የህዝብ አስተዳደር ፍትህ፣ ዲሞክራሲ የሰፈነበት ህዝባችን ላለፉት 30 ዓመታት የተጠማውን ፍትህና ዲሞክራሲ መልሰን ዛሬ ላይ አስፍነናል ማለት ነው። ቀጣይ በመቀጠልም በተለይ ዛሬ ላይ የምናስተዳድረው ህዝባችን ያገኘውን ፍትህና ዲሞክራሲ ቀጣይም ለማስናት ጠንክረን እየሰራ እንገኛለን። በመቀጠል ህዝባችንን ወይም ደግሞ ትሉን ህዝባዊ ከማድረግ አንፃር ጠንክረን እየሰራን እንገኛለን። ያ ማለት ፋኖ ራሱን ችሎ በክፍለ ጦር በኮር እንዲሁም ደግሞ ከታች ባሉ መዋቅሮች ተደራጅቶ በተለይ ሰፈር ሳይኖረው ከፋኖነት ወጥቶ ወታደር የሆነ ስራ ይገብተናል። ምናልባት ሁሉም ክፍለ ጦሮች ተነሱ በተባሉበት ጠቅላይ ግዛቱ ባስቀመጠበት የዘመቻ ስምሪት መሰረት ሁሉም ክፍለ ጦሮች ከቀጠናቸው ተንቀሳቅሰው የሚሰጣቸውን ግዳጅ የሚወጡበትን የራሱ ምዕራፍ ተቀምጦ ያንን በማከናወን ላይ እንገኛለን። ሌላው በሁሉም ቀጠና ላይ ያለ ህዝባችንን በሁሉም አውራጃ ላይ ያለ ህዝባችንን በአባት በአርበኞች ወይም ደግሞ አርበኞችን በማደራጀት ረገድ እንዲሁ በብርጌድ በሻለቃ፣ በክፍለቶ እሱም ተጠናክሮ ቀጥሏል ማለት ነው። በአጠቃላይ የሸዋ ጠቅላይ ግዛትስ እያደረጋቸው ፖለቲካዊና ወታደራዊ የትግል እንቅስቃሴዎች ሁሉ ሁሉ በተለይ ሁሉም ግዛት ላይ ላሉ አደረጃጀቶች ፋና ወጊ ይሆናል ብለን እናስባለን። ምክንያቱም ይህ ትግል የህዝብ መሰረት ከሌለው አሸናፊ የምንሆንበትን ነገር ደካማ ነው የሚሆነው። ምናልባት ማሸነፋችን አይቀርም ግን ከጊዜ አንፃር ቢሆን ትግሉን ህዝባዊ ማድረግ ካልቻልን አስቸጋሪና ፈታኝ ሊሆን ስለሚችል በዚህ ላይ ደግሞ ሸዋ ጠቅላይ ግዛት ዕዝ በተለይ ለሌሎቹ አደረጃጀቶች ሞዴል ነው እና የምንሰራቸውን ስራዎች ሁሉ አጠናክረን እንቀጥላለን። ሌሎችም አደረጃጀቶች የምንሰራቸውን ስራዎች በጥሩ ሁኔታ ተረድተው ምናልባት ልምድም ይሆናቸዋል ብለን እናስባለን። በመቀጠል እንዳጠቃላይ ይታወቃል የአማራ ህዝብ የህልውና ትግሉን በሚያደርግበት ወቅት ላይ በርካታ በተለይ ትግሉ ላይ የሚወረወሩ በርካታ ጠጠሮች አሉ። ትግሉን የማይመጡ ነው። በተለይ እንደ አማራ ፋኖ ሸዋ ጠቅላይ ግዛትስ ቅድም ተናግረዋለሁ የአባቶቻችን የነ ፕሮፌሰር አስራት አደራ ስላለብን ምናልባት በመናገር በተለይ ሚዲያ ላይ መቶ በመለፍለፍ የሚለወጥ ነፃ የሚወጣም ህዝብ አለን ብለን ማናም ነው። እስከ ዛሬዋ ሰዓት ድረስ ግን ህዝባችንን በመጠነ መልኩ በተለይ የሸዋን ህዝብ አለፍም ሲል የአማራን ህዝብ በማይመጥን መልኩ አንዳንድ ነገሮች ሲወረወሩብን ሁሉ በትዕግስት አልበናል። ባለፉት ሁለት ዓመታት ማለት ነው። ለአብነት ያክል በነሐሴ ወር ገደማ መሪ ወዳጆ የተናገረው ንግግር በተለይ አንድ የሆቴል ባለስልጣናትን በማንሳት በእሱ ትመራላችሁ የሚል ምናልባት የትልቅ የማንን የትንሽ ቡድኖች ፍላጎት እንደሆነ እኛን ባለን መረጃ መሰረት ለማጣራት ሞክረናል። ነገር ግን ይህንንም ጉዳይ ለአማራ ህዝብ ክብር፣ በተለይ ለትግሉ ጤንነት፣ ለአማራ ህዝብ ክብር ስንል ምንም አይነት ምላሽ ከመመለስ ተቆጥበናል ማለት ነው። እንዳጠቃላይ ግን ይህ ንግግር በተለይ ሰፊውን የሸዋ ህዝብ ሰፊውን የአማራን ህዝብ ያስቆጣል ህዝባችንንም እኛንም አስቆጥቶናል በሰዓቱ ምናልባት ይህ ነገር ግን እንዳልኩት ቅድም የትንሽ ቡድኖች የግለሰቦች ፍላጎትና በተለይ አሁናዊ የትግል ፖለቲካውንም ጭምር በቅጡ ያለመረዳት እንደሆነ ለማወቅ እንዲሁም ለመገንዘብ ችለናል ማለት ነው አሁንም በመቀጠል በዚሁ ጓዱ በፋኑ አበበ ፋንታው ምናልባት በትናንትናው ዕለት የተናገሯቸው እንዲሁም የተናገራቸው ነገሮች ምናልባት ትግላችንን ጭምር ትግላችንን ለጭምር እንደዛ አይነት ግለሰቦች የግለሰቦች ፍላጎት ማንፀባረቂያ እንዳልሆነ ነው የምንረዳው። ነገር ግን በተለይ አበበ በፋንታው የተናገራቸው ንግግሮች አጠቃላይ የሸዋ ጠቅላይ ግዛት ዕዝን አይወኩሉም የአማራንም ትግልም አይወኩሉም። ምናልባት በዚህ ትግል ላይም እንደዚህ አይነት በተለይ እንደዚህ አይነት የፖለቲካ አረዳድ ያለው ሰው የአማራን ህዝብ ነጻ ያወጣል ብለንም ተስፋም አናደርግም። በተለይ የወሎንም ህዝብ ይመጥናል ብለንም አናስብም፣ አንገምትም፣ አናስብም። ምናልባት የጠቀሳቸው እያንዳንዱ ነገሮች በጥልቀት ለማየት ብንሞክር በተለይ የሸዋ ጠቅላይ ግዛት ዕዝ እንደ ድርጅት አማራ ፋኖ ህዝባዊ ድርጅት ከብልጽግና ጋር ይሰራሉ የሚባሉ ምናልባት እነዚህ ነገሮች በሰራዊታችንም በአመራውም ተቀባይነትም የላቸውም፣ ማንም ይሰማ የለም ይህ ዛሬ ሰራዊታችን ከታች ያለው ስራ አስፈጻሚም ጭምር አይቶ የሚስቅበት እንጂ ምላሽ ለመስጠት ማንም ሰው ቢሆን በዚህ ልክ እንትናንልም። ምክንያቱም ይታወቃል የአማራ ፋኖ ሸዋ ጠቅላይ ግዛት ዕዝ ከጠላት ብልጽግና ከሚባለው ጋር ምን ያክል በተለይ የትግል አድማሱን በማስፋት እንደዚህ የብአዴን ካድሬዎችንም ከማስወገድም አንፃር ዘርፈ ብዙ ስራዎችን ሰርተናል። ይህ ደግሞ ዛሬ ላይ እንደዚህ በጥቂቱ ወይም ደግሞ በአጭር ሰዓት የሚጠቀስ አይደለም። ለምሳሌ በርካታ ወረዳዎችን ቅድም ብዋለ በርካታ ወረዳዎችን ከስርዓቱ በመንጠቅም ስርዓቱ ሲያስተዳድርባቸው የነበሩ መዋቅሮችን ለመቀየር ዛሬ ላይ ህዝቡ ነጻ ሊወጣበት በሚችል መልኩ እንዲሁም ደግሞ ራሱን በራሱ የመረጠውን መሪ ጭምር ራሱ በመረጠው መሪ እንዲመራ ጭምር በርካታ ስራዎችን ሰርተናል። ሌላው ቅድም እንዳልኩት የብልጽግና እና እንዲሁም የብአዴን ካድሮችን በየወረዳው በየዞኑ ያሉ ካድሬዎችን ከማስወገድ ለብልጽግና አገልጋይ እንዳይሆኑ ከማድረግ አንጻር፣ ግማሾቹን የአማራ ህዝብ የደረሰበትን በደል ከማስረዳት አንጻር እንዲሁም ደግሞ አሁንም ለብልጽግና ጎድ ለምንሰራለን የሚሉትን አመራሮችን ጭምር እስከ ወዲያኛው በመሸኘት በርካታ ስራዎችን ሲሰራ ቆይተናል። ሌላው ምናልባት ብልጽግና ሰዓት በተለይ እንደሸዋ ከጥቁር መስመር ውጭ የሚንቀሳቀስበት ቀጠና እንደሌለ ቅድም ተናግሪያለሁ። ይህ ደግሞ የስራችን ውጤት ነው እና በፋንታው በሚሉ ትልቅ ግን የሸዋ ጠቅላይ ግዛትስ ምናልባት ቅድም ተናግሪዋለሁ። ግለሰቡ የራሱን ፍላጎት ግለሰቡ የሚፈልገው የራሱ ሀሳብ ስላለ ብቻ ይህን ሀሳብን ለማንፀባረቅ ሞክሯል እንጂ እኛን እንደዚህ አይነት ሀሳብም ምናልባት ለወደፊትን ጭምር እንደዚህ አይነት ግለሰቦች እዚህ ትግል ላይ መፈጠራቸው ቢያሳዝነንም ነገር ግን እኛን ለድርጅት እንደዚህ አይነት ነገሮች እንደማይወክል መግለጽ ይፈልጋለሁ። ከዛ ውጪ እነዚህ ሰዎች የራሳቸው ተንካራ ተቋም ቢኖራቸው ወይም ደግሞ መሰረትን የሚሉት ድርጅት ጭምር የራሱ መሪ፣ የራሱ ስራ አስፈጻሚ እንኳን ኑሮት ቢሆን የሚናገሩት ምናልባት ብዙ ላንፈርድባቸው እንችል ነበር። የራሳቸውን መዋቅር ሳያስተካክሉትም የሰው ቤት ለማፍረስ ትግሉን ጥላሸት ለመቀባት የሚሄዱበት መንገድ አጠቃላይ ታጋዩን ህዝቡንም ጭምር በእጅጉ ያሳዝናል። ምናልባት ሌላው በተለይ በተለይ በወያኔ ትግል ሰዓት የሸዋ ወጣቶች አጠቃላይ የሸዋ ፋኖ ዛሬ ላይ የአማራ ፋኖ ሸዋ ጠቅላይ ግዛት ዕዝ የበኩሉን ድርሻ ወጥቷል። ወሎ በህዋት በተወረረበት ሰዓት ራያ ድረስ በሁለት ዙር ሰራዊት በማዝመት ከወንድሞቻችን ከሆነ በሰዓቱ የአንድ የጋራ ጠላት ነው ያለን ብለን ትግሎችን በጣም ጠንካራ ትግሎችን ታግለናል። ስራት አማራ ፋኖ ሲመሰረት ከኛም ከዚሁ ከሸዋ መቶ ምናምን ልጆችን በመላክ በርካታ መሳሪያዎችን እንዲሁም በማድረግ በሁለተኛውም ዙር በተመሳሳይ ራያ ድረስ ሄደን ራያን ከወራሪ ኃይል ነጻ ማውጣት ችለናል ማለት ነው። በጣም በሚያሳዝን መልኩ ግን ዛሬ ላይ ከነዚህ ከታሪካዊ ጥላቶቻችን ጋር በመስራት ላይ ያሉ ግለሰቦች የሸዋን ትግል በዚህ ልክ ጥላሸት ሲቀቡ እንደማየት የሚያሳፍር ነገር የለም። ከዛ ውጭ ከመሳሪያ ጋር ተያይዞ ይህን አድርገናል ይህን አድርገናል ምናልባት አጭር ሀሳብ ለመናገር ያክል ማንም የግል ጦር የለም። የግል ጦር የለም። ምናልባት ሁሉም የአማራ ሰራዊት የህልውና ትግል ኖሮበት ከመጥፋት ራሱን ለመታደግ ይወጣ እንጂ የግለሰብ ሰራዊት የለም። ምናልባት ሸዋ ላይ ይህን ያክል ጦር ልከናል፣ በተደጋጋሚ የሚነሱ ጦር ሀሳቦች አሉ። ቅድም እንዳልኩት ምስራቅ አማራ ፋኖ ሲመሰረት ከሁሉም ከሸዋ ብቻ አይደለም፣ ከጎንደር ከጎጃም፣ አጠቃላይ ከሁሉ የተሰባሰበ ታሪካዊ ጠላቶቻችንን ለማስወገድ ሲባል የተቋቋመ ተቋም እንደሆነ መናገር እንፈልጋለን። በዚህ ላይ ምናልባት በራሳቸው በራሳቸው በግለሰቦች በጠበበ በራያ ጤነኛ በሚል የጠበበ የቦታ አስተሳሰባቸው ሰራዊት ሁሉ እያካባቢ ወይም ደግሞ ሁሉም አውራጃውን መርጦ በየቀጠናውን እየታገለ ይገኛል። አሁንም ሌላው ምናልባት ለአማራ ህዝብ አጠቃላይ የሚያስፈልገው እንደዚህ አይነት የቃላት ወሬዎች እንዳልሆኑ እኛም እንደተቋም በተለይ የአባቶቻችንን ማዕደራ ስላለብን የምንረዳው በዛ ልክ ነው። በየሰዓቱ የሚወረወሩ ጠጠሮች፣ በየሰዓቱ ትግሉን የሚቀቡ ጥላሽቶች አስፈላጊ ናቸው ብለን አናምንም። ስለዚህ ለአማራ ህዝብ የሚያስፈልገው አንድነት እንጂ የመከፋፈያ መንገድ በየሰዓቱ እያመጡ ህዝባችንን ማወናበዱ ይጠቅማል ብለን አናስብም። ሌላው በተለይ ሸዋ ይታወቃል። ሸዋ የአማራ መዳኛ ነው እናውቃለን። ሁሉም ግዛት የአማራ ህዝብ እንደፈለገበት በነፃነት የሚንቀሳቀስበት ቀጠና ነው። ወሎ፣ ሸዋ፣ ጎንደር የሚባል ቀጠና የለም። ሁሉም አማራ የሚኖርበት ቀጠና ነው። ከዚህ ጋር በተያያዞ ምናልባት ሸዋ ጠቅላይ ግዛት ዕዝ ሸዋን እስካስተዳደረ ድረስ ሸዋ ያሉ ችግሮችን በራሱ መንገድ ይፈታል። አባቶቻችን በሰጡን ጥበብ ሸዋ ላይ አንድ ተቋም አንድ መሪ እንዲፈጠር የጀመርንባቸው መንገዶች አሉ፣ በውይይቶች እንዲሁም በአንዳንድ እንቅስቃሴዎች። እነሱ ተጠናክረው ይቀጥላሉ። በተረፈ ሌሎች አደረጃጀቶች ምናልባት ሸዋ የአማራ ህዝብ የሁሉም መናገሻ ነው በሚል ግን ሸዋ ጠቅላይ ግዛት ሳይፈቅድ አንድም ወታደራዊ እና ፖለቲካዊ እንቅስቃሴዎችን ማድረግ እንደማይቻል እንደ ተቋም ማስገንዘብ እንፈልጋለን ምክንያቱም ሸዋ ቅድም እንዳልኩት ሀሳቡ ስጀምር ሸዋ የሁሉም አካል መሰባሰቢያ ነው፣ የትግሉም መቋጫ ነው ብለን እናምናለን። ነገር ግን እንደዚህ እብሪት በተሞላበት ንግግር ሸዋም የሁሉም ማታገያ ነው፣ ከፈለገን በልቡ ኃይል እናሳፍራለን የሚል ንግግር እንደማናስተናግድ እንደ ሸዋ ጠቅላይ ግዛት ዕዝ ማስገንዘብ እንፈልጋለን። ምክንያቱም ቅድም እንዳልኩት መሰባሰቢያ ነው። የምንሰባሰበው ደግሞ ግን የአማራ ህዝብ ከዚህ ካሉ ለማዳን እስከሆነ ድረስ ምንም አይነት ጨዋይነት ባህሪ በጎደለው ወይም ደግሞ ከሸዋ ጠቅላይ ግዛት ዕዝ ፍቃድ ውጭ ሰራ የታሰማርቶ ከየትኛውም ቀጠና ቢሆን ሸዋ ላይ ማስገባት እንደማይቻል አሁንም እንደ ተቋም ማስገንዘብ እንፈልጋለን። ምክንያቱም ምንም አይነት የጎጥ ወይም ደግሞ የአውራጃ የፍላጎት የለንምኛ ሁሉም አማራ እኩል ድርሻ ኖሮት በተለይ እዚህ አራት ኪሎ ላይ የተሰገሰገውን ሀይል በአጭር ሰዓት አስወግደን የአማራን ህዝብ የአማራን ትግል የሚቋጭበትን መንገድ ነው እንጂ የምንፈልገው ሌላ ፍላጎት እንደሌለን ሁሉም ህዝባችንን ያውቃል። ስለዚህ አጠቃላይ ሸዋ ላይ ከየት መጣ፣ ቅድም እንዳልኩት የሸዋ ጠቅላይ ግዛት ዕዝን ፍቃድ ሳያገኝ ምንም አይነት ኃይል መግባትን መንቀሳቀስ አይችልም። ይህ ሲባል ግን ሸዋ ጠቅላይ ግዛት ዕዝ በሚያወርዳቸው ህጎችና መመሪያዎች መሰረት እንደ ድርጅትም ትግሉን ወደፊት ለማስቀጠል ሲባል ነገተነ ጎዳ ዞኖችን በመቆጣጠር አለፍም ሲል ወደ ገዢው ስርዓት ወዳለበት ቦታ ላይ በመሄድ ጭምር ሌሎች አደረጃጀቶችን ሸዋ ጠቅላይ ግዛትዝ እንዲሁም ደግሞ እንደ ድርጅት አማራ አንድ ሆኖ በሚያስቀምጠው መምሪያ መሰረት ትግላችንን መቋጨት እንዳለብን ይሰማኛል። ሌላው ምናልባት ሸዋ ጠቅላይ ግዛትዝ በሁሉም ዞኖችና በሁሉም ወረዳዎች ላይ ብልጽግና ስርዓቱን አፍልሰናል። ለአብነት ያክል በደብረ ብርሃን፣ በመንዝ፣ በመሀል ሜዳ፣ በሞላሌ እንዲሁም ደግሞ በሌሎችም በኤፍራት አመታችን ባንኮበር አጠቃላይ ባሉት በመራ ቤት አውራጃ ጭምር ብልጽግና አለን የሚለውን አደረጃጀቱን ጭምር መዋቅሩን ጭምር አፍሰንበት ዛሬ ላይ ፋኖ የአማራ ፋኖ ሸዋ ጠቅላይ ግዛት ባስቀመጠው መተዳደሪያ ደንብና መምሪያ መሰረት ህዝባችን እየተዳደረ ይገኛል። ነገም ዞኖችን ወረዳዎችን እንቆጣጠራለን። በርካታ ሰራዊት በተለይ ቅድም እንዳልኩት ከፋሚውነት የወጣው ወታደር የሆነ ሰራዊት ገንብተናል። ሰፈር የሌለው ቤት የሌለው ጎጥ የሌለው ሰራዊት ዛሬ ከይፋት ተነስቶ ምንጃር የሚገባ ከምንጃር ተነስቶ መራቤት አውራጃ የሚገባ ከመራ ከመራቤት አውራጃ ተነስቶ መንዝ የሚገባ ከመንዝ ተነስቶ አንጾኪያ ገብዛ የሚገባ ሰራዊት ገንብተናል። ይህን ተግባራችንን ነገም ከዛም አጠናክረን እንቀጥላለን። ትግሉ የህዝብ ትግል ነው። ህዝባችንም ከፋኖ ጎን በመሰረት ራሱን ችሎ በትጥቅ ትግል በሎጂስቲክ እያገዘን ይገኛል ማለት ነው። ስለዚህ ትግላችን በዚህ ልክ እያስኬድነው እንገኛለን። ሌላው በመቀጠል ምናልባት በዚህ የህልውና ትግል ላይ በተለይ ምቾት ላይ ያሉ ሰዎች፣ በውጭ ላይ አጠቃላይ ያሉ ግለሰቦች የራሳቸውን ኪስ ለመሙላት ሲባል የአማራ ህዝብ አንድ ሆኖ ብልጽግና የሚባል ስርዓት ነቅሎ እንዳይጥል የበኩላቸውን ብቻ ተወጡ ይገኛሉ። እነዚህን ሰዎች ከምስግና ሳንሰና ያቸው የመከፋፈያ አጀንዳ ብቻ ካልሆነ በስተቀር ስለ አንድነት ወይም ደግሞ መሪዎችን ማክበር የሚባል አንዳችን ነገር አይታይባቸውም። እነዚህ ደግሞ የአማራ ህዝብ አንድ ሆኖ ጠላቱን ሲያሸንፍ የራሳቸው ጥቅማ ጥቅም እንደሚቀርባቸው እና የሚሰበስቡት ገንዘብ ጭምር ሊቀርባቸው ስለሚችል የአማራ ህዝብ አንድነት የአማራ ህዝብ ፍትህ እንዲሁም ደግሞ መዳል አይፈልጉም ብለን እናምናለን። ምክንያቱም ይህ ትግል ላናሸንፍ አልወጣ ነው። እናሸንፋለን፣ ጥርጥር የለውም። ብዙ ጓዶችን፣ ብዙ ጀግኖችን እየገበርን ነው የምንገኘው። በዚህ ትግል ላይ ደግሞ የሚቀነድና የሚያላግጠውን ምናልባት ምህረት እንደሌለን በድጋሚ ማስገንዘብ ይፈልጋለን። ሌላው በተለይ በዚህ ሰዓት የአማራ ህዝብ ወይም ደግሞ የአማራ ህዝብ የአማራ ጊዜ ነጻ ለማውጣት የመሪዎች ጨዋነት፣ የመሪዎች አስተዋይነት፣ የመሪዎች ጥበብ ያስፈልጋል። ስለዚህ ምናልባትም እንደነዚህ አይነት ግለሰቦች የአማራን ህዝብ ባዋረደ መልኩ የአማራ ህዝብ በማይጠብቀው የማይጠብቀው ሀሳብ እንዲሁም ደግሞ ለሰራዊት ጭምር ለሌላውም ለሌላውን ሰራዊት ጭምር የማይገባን ምክር የሚናገሩ መሪዎች ለምሳሌ እንደነዚሁ እንደናበበፋንታው አይነት ግለሰቦች ለዚህ ትግል ይጠቅማሉ ብለንም አናስብ ነው ምክንያቱም የአማራ ህዝብ በዚህ ሰዓት የሚፈልገው አሰባሳቢ መሪ፣ ሁሉን አንድ አድርጎ ያለፉትን አመታት በሌሎች ክሶ ወደፊት ምናልባት ጥሩ ስርዓት የሚያመጣለት አታጋይ ነው የሚፈልገው። ስለዚህ በአጠቃላይ እንዳልኩት ቀድምም የራያን ህዝብ ወያኔ ስርዓት አስወርሮ ዛሬ ላይ ደግሞ ሌሎች በንጹህ ትግልን የሚታገሉ ድርጅት እና ወይም ደግሞ መሪዎችን ጭምር ስብዕና የሚነካ ሰው ምናልባት ለአማራ ህዝቡ አስፈላጊ ነው ብለን አናምንም። ስለዚህ እንደዚህ አይነት ግለሰቦች ያሉበት አደረጃጀት ጭምር ሰራዊቱ መጠየቅ አለበት ብለን እናምናለን። ምክንያቱም ከዚህ ትግል እየነጠላቸው ነው። ዛሬ ላይ የአማራ ህዝብ የሚፈልገው አንድነት ነው። የአማራ ህዝብ በአንድ ሰራዊቱ ተሰልፎ ህዝባችን በአንድ ቆሞ ይህን ስርዓት ማሸነፍ ነው እና እንደነዚህ የራሳቸውን ፍላጎት የራሳቸውን የግል ፍላጎት በሰራዊት ላይ እና በህዝብ ላይ ለመጫን የሚሯሯጡ ግለሰቦችን እዛው ያሉበት ሰራዊት ያሉበት አደረጃጀትን ጭምር እንደዚህ አይነት ግለሰቦች እንዲቆጠቡ መንገርና እንዲሁም ደግሞ ግንዛቤ መስጠት አለባቸው ብለን እናስባለን። ሌላው በየትኛው ቦታ የሚታገለው ታጋይ የአማራ ህዝብ ነፃ አውጪ ነው ብለን እናስባለን። እንዳልኩት የግለሰቦችን ፍላጎት አስወግደን አማራ ነፃ የሚወጣበትን መንገድ ማረጋገጥ እንፈልጋለን። አመሰግናለን።